ሰበር መረጃ የጎንደሩ ተወርዋሪ ኮኮብ ናሁሰናይ አንዳርጌ በሕይወት መኖሩ ተረጋገጠ። ከአመታት በፊት በአዲስ አበባ ቦሌ ሚሊኒየም አዳራሽ ጀርባ በጸጥታ ኃይሉ እርምጃ ተወስዶባቸው ህይወታቸው አልፏል ተብሎ የተነገረ ሲሆን የጳውሎስ ዋኪም ብሎም የጨለማ ቤቱ እስር ቤት አስተዳዳሪ በጋራ ያወጡትን ስውር መልእክትም አስደምጣችኋለሁ።

ሙዚቃን ማን ይጫወትሽ ብላችሁ በጠቋት አፋውጥታ ዳዊት ጽጌ ብላ ትጫዋለች። ገና በልጅነቱ ነበር በግብርና ስራ የሚተዳደሩ ቤተሰቦቹን እያገዘ እንጉርጉሮን የጀመረው። ይህ ጥልቅ ፍላጎት ወጥቶ ዛሬ የደረሰበት ማማ ላይ ወጥቶ ለመቀመጥ በቅቷል። ታዲያ አሁን በተሰማው ዜና ዳዊት ጽጌ ኮንሰርቱን ተጫውቶ እንደጨረሰ እዚያ በነበሩ በአይንም በማይታዩ ስውር ነገሮች ተመጥቶ ሆስፒታል መግባቱ በርካቶችን እያነጋገረ ይገኛል። ለመሆኑ ምንድን የተፈጠረው በጋራ እንቃኘዋለን። ጠመንጃ እጅ ላይ ሲገባ አገር የገዛ መስሎ የገባህበት ነው። ቻለው። አሁን ለውጊያ ነው ድሮን የተሰራው። የገዛ ነው ልንዋጋበት ነው። ሰውን መማገድ ትልቅ ኃጢአት ነው። ሃይማኖት ስላሉ ወደ እሳት አስገብተ ማስገደል ተጠናነት የለም። በአንድ ወቅት ላይ ድሮውን የገዛነው ልንዋጋበት እንጂ ዓለም ብለን ለመኩራራት አይደለም። ስለዚህ የሚመጣብን ነገር ሁሉ ቻለው ሲሉ የሚደመጡት ጋሽ ብርሃኑ ጁላ በዛሬው ዕለት ከዛ በተቃራኑ ነው ሰውን መማገድ ትልቅ አጥያት ነው በማለት በአማራ ክልል ላይ የሚፈሰው ደም ይበቃል፣ ማንም እንዳይተኩስ ሲሉ መናገራቸው የበርካቶችን ትኩረት ስቧል። ለመሆኑ የኢታማዦር ሹሙ ይህን ለማለት ምን አነሳሳቸው? ለምንስ ተጸጸቱ ስለሚለው ነገር መረጃዎችን ስጣቸው አለው። ሰላም ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ?

የእሱን አታሉ ይላል። ከታች ደግሞ መንታ ናቸው መሰለኝ። አይ ቀንዳውጣ በአሁኑ ሰዓት በርካቶችን እያነጋገረ ያለው የምርቃቱ ቪዲዮ ሲሆን ይህ ሰው በከፍተኛ ውጤት ትምህርቱን ካጠናቀቅና በመድረክ ላይም ተሸልሞ ከሰልሸጣ ያሳደገችውን ምስኪን እናቱን ሊያስደስታት ችሏል። ታዲያ ከአዳራሹ ከወጣም በኋላ የገዛውን ከሰል በጭንቅላቱ ተሸክሞ ጋውኑን በመውለቅ እናቱን አልብሶ የተናገረው ነገር የብዙዎችን ልብ ሰብሯል። የተመረኩት እኔ ሳሎን ከሰልሸጣ ሳትማር ያስተማረችኝ እናቴ ናት ሲል እምባ ተናንቆም ተናግሯል። ረጅም እድሜና ጤና ለእናቶቻችን ይሁንልን። ጠመንጃ እጅህ ላይ ሲገባ አገር የገዛ መስሎ የገባህበት ነው። ቻላው አሁን የደረክ እያቀረብክ ሰውን መማገድ ትልቅ ኃጢአት ነው። ሃይማኖት ስላሉ ወደ እሳት አስገብተህ ማስገደል ተጠናነት ኢታ የሀገራችን ኢታማዦር ሹም ብርሃኑ ጁላ በአንድ ወቅት ላይ የተናገሩት ንግግር ነው። እኛ ድሮን የገዛነው ልንዋጋበት እንጂ ዓለም ብለን ለመኮራራት አይደለም ሲሉም ተደምጠዋል። ታዲያ ከሰሙኑ መለስ ብሎ ደግሞ የወንድማማች ህዝብ እልቂት ብሎም እርስ በርስ መጥፋፋት ትልቅ አጥያት ነው፣ ከዚህም በኋላ መታኮስ ይበቀናል ሲሉ ለሚመሩት ቡድን መልእክታቸውን አስተላልፏል። በርካቶችም ኢታማዦር ሹሙ እንዴት እንዲህ ሊሉ ቻሉ ማለት እየተነጋገሩ ሲሆን፣ ሚስጥሩ ግን ወዲህ ነው። እሱም ባለፉት ዓመታት በሰሜኑ ጦርነት ላይ ከባድ ጉዳትን ያስተናግደው በህክምናም ሲረዳ የቆየው የኢታማዦር ሹሙ የቅርብ ወዳጅ ህይወቱ ከማለፉ በፊት እንዲህ አላቸው፣ ጊዜ ጥላል፣ ጊዜ ያነሳል። ስለሆነም ዛሬ የተመካበት ጉልበት ዛሬ ያለ ስልጣን አብሮ ለዘላለም የሚቆይ አይደለም። ስለሆነም እስካለ ድረስ ህዝብን ለመጠበቅ እንጂ የባለስልጣኖችን ትእዛዝ ለማስፈጸም ህሊናን የማይፈቅደው ነገር አትስራ ብሎት መምከራቸውን ተከትሎ ነው ማንም ወታደር ከዚህ በኋላ በአማራ ክልል በሚደረገው ወንድማማቾች እልቂት ላይ እንዳይተኩስም ሲሉ አክሏል። ወንድ የማንን ነው የምትጫወትለው? ቴዲ ቴዲ አፍሮ እሺ። ሙዚቃን ማን ጨውትሽ ብላችሁ በጠቋት እንዴ፣ ስትላፎ ተሳት መልሳለች ዳዊት ጽጌ ጫወተኝ። ገና ባፍሎ ድምየው ሳለ በግብርና የሚተዳደሩ ባለማት ቤተሰቦቹን እያገዘ፣ እንጉርጉር የነጀመረው ዳዊት ጽጌ ማሳው ላይ እየጎለጎለ እያረመ፣ ዋተልኮም ሲቀዳ ሙዚቃን ባፉ ላይ ጣል አድርጓት በሚገባ ይጫወታታል። እሷም ማላ ሰፈረች ነበር እና ነበርና ባንዲያስ ከከፍታው ላይ ያስቀመጠችው ታዲያ በቅርቡ ነበር ሐዋሳ በተደረገው ኮንሰርት መጋበ ከተደረጀ በኋላ ዳዊት ፅጌ ጥቂት ሰዎች በሰነዘሩበት ጥቃት ከሞት ሊተርፍ የቻለው አርቲስቱም ይህንን ሲገልጸው እንዲ ይላል። የማላውቃቸው ፊታቸውን ባይል ለማየት የሚከብዱ ሶስት ሰዎች ወደ እኔ መጡና ተንደርድረው ጥቃት ሊሰነዝሩብኝ ሲሉ በድንገት ፎቶን እነሳ የሚሉ ሰዎች በመካከል ይገባሉ። ያን ጊዜ ሳስታውሰው ነገር ሁሉ ትንግርት ይሆንብኛል። ከዛ እንደመጣውም እንዲህ አልኩ፣ ሰው አለሙን ሁሉ አትርፎ ነፍሱን ቢያጎድል ምን ይጠቅመዋል? ከዚህ በኋላ ነበር በጠና የታመምኩትና መድኃኒት ወደምትሰጠኝ ወደ ታላቋ የኦርቶዶክስ ተዋህዶ ቤተክርስቲያን ማቅናትና መመላለስ የጀመርኩት። አሁን በዓለም ታውሮ የነበረው ቁስሌና በሽቴ በመንፈሳዊ ሕክምና ድኗል ሲል እያለቀሰም ተናግሯል። ዳዊት ጽጌ ፍጻሜን ፈጣሪ አምላክ ያሳምርልግስት ይንን ናሁሰናይን አስከሬን ምን አደረገው? ይህ ቻ አጭር መረጃ ምላሽ ሰጣችኋለች። የጎንደሩ ቶር ዋሪ ኮከብ ናሁሰናይ አንዳርጌ በአንድ ወቅት መንግስት የጠራውን ሀገራዊ ጥሪ ተቀብሎ ወደ ሰሜኑ ዘመተ። በዚያም ባሳየው ድንቅ የጦር ሜዳ ላይ ብቃቱ የሀገራችን መንግስት የሚዲያ ተቋማት ናሁሰናይ አንዳርጌን ኢንተርቪው ለማድረግ መሽቀዳደም ይጀምራሉ። ልክ የሰሜኑ ጦርነት ማብቅቶ ህዝቡ የሰላም አየር መተንፈስ ሲጀምር፣ ጦርነቱም በሰላም ስምምነት ሲቋጭ፣ በሌላ በኩል መንግስት በአንድ ወቅት ላይ ወደ ሀገር ያስገባው ታጣቂው ኦነግ ሸኔ አማራ የሚባለውን የሰው ዘር ለማጥፋት ስራውን አቀጣጥሎ ያስጀምሩ ተናግሯል በዚህ ጊዜ ነበር የአማራ ወጣቶችና ናሁሰናይን ጨምሮ በደና ጊዜ ታጠቁት መሳሪያ እሰየው መንግስት የህዝባችንን ሰላም ማስጠበቅ ካልቻለ በራሳችን እንታገላለን ሲሉ ያስቀመጡትን መሳሪያ ከቦታው ያነሱት በዚህ ጊዜም ነበር መንግስት የተሃድሶ ስልጠና ማለት ገሚሱ ወደ ውትድርና እንዲገባ ያልፈለ ደግሞ መሳሪያውን እንዲያስረክብ ጥያቄውን ያቀረበው በዚህ ጊዜም ታጣቂዎቹ መንግስት እንዲህ የሚለን ሊያስፈጀን ሊያስጨርሰን ነው በደናው ሰዓት መቼ የተከላከለልን ሲሉ ጥያቄዎች ሰዎች ኮዲም ኮዲያም መነሳት ጀመሩ። በኋላም ወደማያባራው ጦርነት ተገባ። ናሁሰናይም እንደ ቀድሞ ትግሉን ተቀላቀለ። ታዲያ የወጣት በአንድ ወቅት አዲስ አበባ መምጣቱን ተከትሎ የመረጃና መረብ ደህንነቱ የጸጥታ ኃይሎችን አሰማርቶ በአዲስ አበባ ልጁ ስመው ቦሌ ሚሊኒየም አዳራሽ ጀርባ ከፍተኛ የተኩስ ልውውጥ መደረግ ይጀምራል። በዚህም እሱና ጓደኛው ተመቶ ይወድቃሉ። አብሮት የነበረው ጓደኛውም በተደጋጋሚ ጊዜ በመታቱ ህይወቱ በዚያው ሲያልፍ፣ ናሁሰናይ ግን ቢታመምም ቢመታም ይተነፍስ እንደነበረ ጳውሎስ ሆስፒታል እንደደረሰም የሐኪሞች እርዳታ ዳግም እንደዳነ ቢነገርም፣ መንግስት ግን ሞቷል ሲል መርዶ ወጣ። ይህንን መቀበልና ማመን ያቃታት እናትም እያለቀሰች ወደ አዲስ አበባ መምጣት የልጇን አስክሬን እንዲሰጣት ትማጽናለች በሰዓቱ የነበሩ ባለስልጣናትም ሀዘላቆ ስላት እናት እዚህ የለም እዚያ ሂጅ እያሉ ቅብብሎች ተጫወቱባት። እንዲህ አድርጎም ሲያበቁ የሽፍታ አስክሬን አይሰጥም ሲሉ ቅስሟን ላይ ጠገን ሰባበሩት። ታዲያ ግን ያልፈለጉት ልጁ በህይወት ስለነበረ ለመረጃ ሊጠቀሙበት ታስቦ ነበር። የጳውሎሱ ዶክተሩም ሲናገር ሕክምና አድርገንለት በጥሩ የጤና ሁኔታ ላይ ሆኖ ክትትል እያደረገ በነበረበት ወቅት ፊታቸው ላይ ጭንብል የለበሱ ሰዎች ለጥያቄ ይፈለጋል ብለው በመኪናቸው ጭነው አስገብቶት ሄዷል ሲል ስሙ እንዲጠቀስ ያልፈለገው ግለሰብም ይናገራል። አስከትሎም በቅርቡ አንድ የጨለማ ቤት፣ የእስር ቤት ኃላፊም በወጣው መረጃ ልጁ በህይወት አለ፣ ግን ደግሞ ለመረጃ እንጠቀመዋለን፣ ግን እኒህን የመሰለ ወጣት ልጅ ላይ እንዲሁም ቤተሰቡ ላይ የደረሰውን በደል ሳስብ በጸጸት ሞላለሁም ሲል ተናግሯል። ናሁሰናይ በህይወት አለ ላልሞተም ፍቱት። አማራ አጠገቤ መኖር ለእኔ ስጋት አደለም፣ ውበቴ ነው። እኔ የአማራን በጣም ነው ማከብረው። በደርግ ጊዜ ውትድርና ዘምቼ ሊማሊሞ ተራራ ላይ ወድቄ ራሴን ስቼ አንድ አማራ ናቸው ተሸክመው ሀያ አንድ ቀን ቤታቸው መግበው የዛሬ ህይወቴን ያስቀጠሉኝ። የዋሁ ምስኪኑ የአማራ ሕዝብ እንዲ ጦርነት አውድማ ሆኖ መመልከት እጅግ በጣም ያሳዝናል፣ ልብም ይሰብራል። እኔም ሁልጊዜም ጸሎቴ ነው በአማራ ክልል የሚገኘው ጦርነት አብቅቶ ሰላም እንዲወርድ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው መለስ እያላችሁ ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። ባላችሁበት ሆታሉ ክፍስ አይነካችሁ። በሰላም በቸር በጤና ቆዩ።